የሀገራችን ፍትህ መጓደል ያበሳጨው አባት በወላይታ ታሪክ ሰራ። ሰላምና ጤና በያላችሁበት ውድ ቤተሰቦቻችን ላይ ተሰንብታችኋል። እንግዲህ ጉድ ሰዓት ሰማዋት ትህደሩ የተባለ ይመስል በየቦታ ጉድ ይሰማል። ዛሬም አዲስ ነገር ይዘናል፣ ደስ ባያሰኝም ዜናው። ነገር ግን ፍትህ በቦታው ተገኝተዋል ብለን እናስተዋለን። ወላይታ ከተማ ነው አንዲት ልጅ ልትደፈር ባለችበት የገዛ አባቷ የደረሰው። ደፋሪውም የገዛ የሰውየው ጓደኛ ወይ ደግሞ የደፋሪው ማለት ነው ልጅቷ አባት ጓደኛ ነው። እንግዲህ በደረሰበት ነበር ይህ ድርጊት ሲፈጸም ወይ ደግሞ ገና ለገና ሊፈጸም ባለበት የደረሰው ሰይ ያሰኛል መድረሱ። ነገር ግን እንግዲህ እስከ ደረስኩቶች ው ልሄድ ብሎ መሄድን አልመረጠም። ይህ ድርጊት ድጋሚ እንዳይደገም እኔ ፍትህ መስጠት ያለብኛ ላይ ይመስላል ልጅቷ አባት የደፋሪውንም ብልት እንግዲህ በመቁረጥ የአናቱንም ሁለት ቦታ በመክፈል ነው እንግዲህ የሰውየው ህይወትን ሊያልፍ የቻለው ይህ ሰው ይህን በማድረጉ ምክንያት ነው ታዲያ ይህን ባደረገበት ወቅት የቆረጠውንም የደፋሪውን ብልት በመያዝ በአደባባይ እንዴት ተደርጓል። ይህ ድርጊት እንግዲህ ለሀገራችን ፍትህ መጓደል እሰህ የሚያሰኝም ነው። በእርግጥ የሟቸው መሞት አይደለም አስደሳች የሆነው ነው። አስደሳች ድርጊት ሆኖ ያገኘሁት እኔ በበኩሌ ወይ ደግሞ እንደ ኔሽን ሚዲያ ያስደሰተን ነገር፣ በሀገራችን እንግዲህ ህጻናቶች ይደፈራሉ፣ እንዲሁ ደግሞ ሌሎችም ይገደላሉ። ግን ምንም ፍትህ አግኝቶ ውጭ ላይ አንድ ሰህ ዛሬ ይሄ ነገር ተደረገ ብለን የምንደሰትበት አንድ እንኳን ሚዲያ ላይ የወጣ የ የወንጀል ታሪክ ፍትህ አግኝቶ እስካሁን ድረስ የተደሰተ ማህበረሰብ የለምና በሰዓቱ ይህንም ማድረጉ ምናልባትም ለሀገራችን የሆነ ነገር ሊያስተምር ይችላል። ሀገራችን የተለያዩ የወንጀል ድርጊቶች ላይ የሆነ ነገር መፍጠር የሚችል ሊሆን ይችላል ብዬ አስባለሁ። ደስም ያሰኛል። አሁንም ቢሆን ደስ እያሰኘን ያለው ነገር የሰውየው መሞት አይደለም፣ ፍትህ ማግኘቷ ነው። ልጅቷ እንግዲህ ተደፍራ ቢሆን ኖሮች ልጅ አባትየው ወይ ደግሞ የልጅቷ ቤተሰቦች ናቸው እንጂ የሚቃጠሉት አንድ ሳምንት የሚዲያ መነጋገሪያ ይሁንና ይጠፋል እኛም እንረሳዋለን። ነገር ግን ይሄ ማይረሳ እንደዚህ ማይረሳ ድርጊት ሆኖ ማለፉ አንድም ጥሩ ነው። ምክንያቱም ይሄን ነገር በአካባቢው ማንም ላይ ደግሞ ነው ማለት ነው። ይሄን ነገር እና ይሄ እጅግ አስደስቶናል። እስቲ ተከታትለን ደግሞ በቪዲዮ የተገኘ መረጃ አለ፣ እሱም ተከታትለን እንመለስ። ሰበር ዜና። አንድ የወላይታ አባት ዛሬ ታሪክ ሰርቷል። የገዛ ጓደኛው ልጁን ሊደፍርበት ሲያሰቃያት ደርሶ አባት ልክ ልጁ ስትሰቃይ ደርሶ የጓደኛውን አናት በፍልጥ ነትርቶ ከዛም በኋላ ብልቱን ቆርጦታል እና ቪዲዮ ወጥቷል። የተ የቆረጠውን ብልት ይዞ ፖሊስ ይዞት ሲዞ እየሄደ ምናም ቪዲዮ ወጥቷል። እኔ በበኩሌ ትክክለኛ እርምጃ ነው ብዬ ነው ማምነው። ምክንያቱም ህፃን ልጆችን የሚደፍርን ሰው እንደዚህ አይነት ተመጣጣኝ ቅጣት ካልተቀጣ በስተቀረ ልክ እንደ ሄቨን ነው። አሁን ሄቨን ፍትሕ ታግኝ ብለን ጮህን፣ አሁን ፍርዱ ተቀንሶለታል። አይደለም ሊጨመርበት አይደለም ባደረገው ድርጊት ያክል ሊቀጣ ቀርቶ፣ ሄቨንን የደፈረው ሰው ፍርድ ተቀንሶለታል ይግባኝ ጠይቆ። በጭራሽ ህፃናትን አይደለም መድፈር ለመድፈር ያሰበ ሰው ቅጣቱ መሆን ያለበት የወላይታው አባት እንዳደረገው አይነት ቅጣት ነው መሆን ያለበት ለኔ። እስቲ ያ የወላይታው የህፃኗ አባት ልክ ነው የምትሉ እና ልክ አይደለምም የምትሉ ድምፃችሁን አሰሙ። ምክንያቱም ለህግ ቢሰጡ እንኳን ህግ ያስረዋል እንጂ ተመጣጣኝ ቅጣት አይሰጠውም። ህፃንን ልጅ ህፃንን ልጅ የደፈረ ሰው የመኖር መብት አለው? በኢትዮጵያ ምድር ላይ በየትም ዓለም ላይ ይታሰራል እንጂ ተመጣጣኝ ቅጣት አይቀጣም። የወላይታው አባት ያደረገው ልክ ነው አይደለም? በነገራችን ላይ ቪዲዮ ወጥቷል። ልጁን ሊደፍርበት የነበረውን ሰው ብልቱን ቆርጦ በጨርቅ ጠቅልሎ እንደዚህ ይዞት እየዞረ ሰው ከኋላው አጅቡት ምናምን ፎቶን አሳያችኋለሁ። ቪዲዮን ለማሳየት ደግሞ የቲክቶክ ህግ ስለማይፈቅድ ማለት ነው። እና ያ አባት ልክ ነው አይደለም? ልጁ ልትደፈርበት ሲል በገዛ ጓደኛው ደረሰ። ገዛ ጓደኛውን አናቱን በፍልጥ አለውና፣ ከዛ ሊደፍርበት የነበረውን መሳሪያ በልቶ እዞት እየዞረ ነው። ልክ ነው አይደለም? ያ አባት እኔ ጀግና ነው ብየዋለሁ። በቃ ልጅ ከወለድ ካይቀር እንደዚህ አባት ቆራጥ ሆነ ውለድ። ካልሆነ በስተቀር ህግ ዳኝልኛል ልጅ ስትበደል ምናምን ከሆነ ባትወልድ ነው የሚሻለው። ለእኔ ልክ ነው ለእናንተስ? ይህን ሰምተን ሳናበቃ ደግሞ ተማሩ ካልናቸውም ሌሎች ወገኖችም ሌላ ነገር እየተሰማ ነው። ይህን አርቲስት እናውቀዋለን ካሌብ ይባላል። እና የአስር አመት ሴት ልጅ ደፈረ ነው የሚሉት። እና ሚዲያ ላይ ወጥቶ ላይቭ ላይ ይህን እያወሩ ነው ያሉት። ተደፈርኩ ምትለዋም ልጅ ይህን እያለች ያለች። የእውነት ይሁን ውሸት ምንም ማረጋገጫ የለም፣ ግን ሳይረጋገጥ እንዲህ ወጥቶ ሶሻል ሚዲያ ላይ ማውራቱ አግባብ አይደለም። ምክንያቱም ይሄ ትልቅ ስም የማጥፋት ወንጀል ነው። ልጁ በእርግጥም ይህን አድርጎት ካልሆነ ና ጭራሽ የገዛ ልጁ ፊት ለፊት ላይ ነው ይህን አደረገ የምትለው፣ ና እጅግ በጣም አሳፋሪ ጉዳይ ነው። ይሄ ነገር እስኪረጋገጥ ድረስ ያው ሁሉም ሰው ዝም ብሎ ባያወራ ጥሩ ነው። ይህን እኛም ያወጣንበት ምክንያት እንዲዳረስ አይደለም። በእርግጥ ግን የልጁ ስም ዝም ብሎ እየጠፋ ሊሆን ይችላል። አደረገ አላደረገ የሚለውን እሱም ወጥቶ እንደ ተባለውም ወጥቶ ይሄ ነገር ስሜ እየጠፋ ነው ማለት አለበት። ተደርጎም ከሆነ እንግዲህ ያው ምንም ማለት እንግዲህ እኛ ነገር ል የወላይታ አባት እንዳደረገው ወይ ደግሞ እኛ እንግዲህ ተደርጎ ካልሆነ አንድ የልጅቷ ቤተሰብ ይህን ካላደረገ በስተቀር እንግዲህ የሀገራችን ፍትህ የምናውቀው ነው። ግን እንግዲህ ምንም የተረጋገጠ ነገር የለም። አረጋግጠን ብናወራ ከሚሉት ወገን ነኝ ማለት ነው ነው እና ግን አድርጎትም ከሆነ ያው ተመጣጣኝ ቅጣት ቢያገኝ፣ አላደረገም ከሆነ እንግዲህ ስሙን ማደስ አለብን ብዬ ነው ማስበው። ይህ ቀላል ነገር አይደለም። ይህ ትልቅ በጣም ትልቅ ነገር ነው። ተደፈረ ተደፈረች ማለት መባሉ በቃ በጣም ቀላል ነገር ሆኖ እየታየን ያለው ና ልክ ቁርስ በላው ምሳ በላው አይነት ንግግር ሁሉ መስል ድረስ ሁሉም ቦታ ይሰማል። ና ይሄ ነገር ፍትህ ማግኘት አለበት የምርም። ና ሁላችንም የበኩላችንም መወጣት አለብን። እንትና ስለሆነ እንትን ስለሆነ ተብሎ መሸፋፈኑ ቢቀር ሁሉም ነገር እልባት ቢያገኝ ብዬ አስባለውኝ። ና ሁላችንም የበኩላችን ወጣ የምር እያየን የምናልፈው ነገር ባይኖር ቢያንስ ቢያንስ ለህግ አካላት የሆነ ነገር መናገር ብንችል፣ ውስጥ ውስጡን ሆን በሆነ በሆነ ምክንያት ማወቅ ማገዝ ብንችል ሁላችን ብንረዳዳ ይሄ ነገር ይቀራል ብዬ አስባለሁ። እስቲ በቪዲዮ የተረጋገጠ ማስረጃ አለን ተከታተልን። ተመልሰን ይሄ ጨለማ አይንጋለኝ። እንዴት የአስር አመት ልጅ የመድፈር ሞራል አላገኘት? ይህን አርቲስት ታውቁታላችሁ ብዬ አስባለሁኝ። ላይቭ ላይ አንድ ሴት የተናገረችውን ቪዲዮ አሳያችኋለሁ

ያስተላልከዋሸው ይሄ ነገር ትክክል ይሁን አይሁን፣ ይሄ ቪዲዮ ሲደርስ ቪዲዮ ስራል። እንደዚህ አይነት አጸያፊ ምግባር ፈጽመ ከሀገር ወጥቶ መደበቅ አትችልም። ይሄ ልጅ በህግ መጠየቅ ስላለበት ህጻናት የአስር ዓመት እስከ ዛሬ ስንት ህፃናት ተደፍረውም እንደሆነ አናውቅም። ስም ማጥፋትም ከሆነ ስም እያጠፉ ነው። በል አሊያም ደግሞ ይሄ ልጅ በህግ መጠየቅ አለበት። ይህን አፀያፊ ተግባር ካደረገ የአስር ዓመትን ህፃን ልጅ አስገድዶ የመድፈር ሞራል ካለው ምንም ነገር ሊያደርግ ስለሚችል እርምጃ ሊወሰድበት ይገባል። አድርሱል ወደ ቤተሰቦቻችን አሳፋሪ ድርጊቶችን አሳለፍን። እንግዲህ ሌላ ጊዜ ስ ደግሞ በሚቀጥሉ ሳምንታት ምን ያሰማን ሆን ብቻ ቸር ያሰማን ጸሎታችን ነው። እጅግ አሳፋሪ ድርጊት ቢሆንም እየከፋንም ቢሆን ይህንን ቪዲዮ ስራንላችሁ፣ በሚቀጥለው መልካም እንዲሆን ምኞታችን ነው። ውድ ቤተሰቦቻችን ታዲያ ሳምንቱ ያማረ የተዋበ ከዚህ የተሻለ ጥሩ ነገር የምንሰማበት ያሰምነው ጥሩ ነገር የሚሳካበት ቆንጆ ቆንጆ ነገር የምናስብበት ያሰምነው ተሳክቶ ደግሞ ደስ የምንሰኝበት ያማረ የተዋበ ሳምንት እንዲሆን እንደ ኒሻ ሚዲያ ምኞታችን ነው። ውድ ቤተሰቦቻችን መልካም ሳምንት፣ ደህና ሰንብቱልን።